ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የጀላችሁ የመጣሁ አማርኛ ፊደል ነው ማለት ነው። አማርኛ ፊደል በእንግሊዝኛ እንዴት እንደምትቆጥሯቸው አሳያችኋለሁ። ሁሉን ፊደል አይደለም የጀላችሁ የመጣሁ፣ ከገ ፊደል እስከ ፐ ፊደል ያሉትን ፊደሎች ነው የጀላችሁ የመጣው። እነዚህን በደንብ አድርገን እስከ መጨረሻ ድረስ እናያለን። እናንተ አብራችሁ እስከ መጨረሻ ድረስ በመቆየት ከገ እስከ ፐ ያሉትን አማርኛ በእንግሊዘኛ ፊደሎችን በደንብ አርጌ ያሳያችኋለሁ። አማርኛ በእንግሊዘኛ ማንበብ የምትፈልጉ ይህንን በማየት በደንብ አርጋችሁ ታነባላችሁ ማለት ነው። ቀጥታ ፊደሎችን በደንብ አርጌ እየቆጠርላችኋለሁ። ከእኔ ጋር አብራችሁ እየቆጠራችሁ ተለማመዱ። ወደ መቁጠሩ እንሄድ ማለት ነው። እሺ አሁን ከመጀመሪያው ገ ፊደል ነው የምጀምርላችሁ። ከገ ጀምሬ እቆጥራለሁ አብራችሁ ከኔ ጋር ገ ማለት ማን እንደሆነች ትቆጥራላችሁ ማለት ነው። እሺ መጀመሪያ ላይ የገ ፊደል በአማርኛው ጽፌታለሁ። እንግዲህ ገ ው በአማርኛው መጀመሪያ ማወቅ አለባችሁ። አማርኛውን ካወቃችሁ በኋላ ነው እንግሊዘኛውን ማወቅ መስችሉ። ስለዚህ ገን እንቆጥራለን። ገን እየቆጠሩ ችን አስረዳችኋለሁ ማለት ነው። እሺ ገ ተብላ የምትጠራዋ ጂ ኢ ናት። በአንድ ላይ ሆነው ማለት ነው። ቫውሏ ኢ ትሆናለች። ኮንሶናንቱ ደግሞ የሚነበበው ደግሞ ጂ የምትለዋ ናት ማለት ነው። ስለዚህ እንደገም ትጠራዋ ጂኢ ልክ እንደገ ትጠራለች። ጉ ስንል ደግሞ ጂዩ ይጠራል ማለት ነው። ጊን ስንጠራ ደግሞ ጂአይ። አይቺ በውሎ አናባቢዋ አይ ስትሆን ጊን ትሆናለች ማለት ነው። ጋ ስንል ደግሞ ጂኤ ትሆናለች ማለት ነው። ኤ አናባቢዋ ኤ ትሆናለች፣ ጋ ብለን እንጠራታለን። ይችል ማለት ነው። ከዛ ጌ ስንል ደግሞ ጂኤ ልክ እንደ መጀመሪያው አናባቢ ትሆናለች ማለት ነው። ኤ የምትለዋ ይችን አምስተኛዋንም ታናብባለች። ጂኤ ልክ እንደ ጌ ትሆናለች ማለት ነው። ግ ስንል ደግሞ ጂ ብቻ። ሳድስ ፊደሎች ወይም ደግሞ ስድስተኛ ላይ የሚገኙት አናባቢ የላቸውም፣ ወይም ደግሞ ባውል አይኖረውም ማለት ነው። ኮንሶናት ተነባቢ ብቻ ነው የሚሆነው። ስለዚህ ግ ብላችሁ ታነቡታላችሁ። ይችን ግ ብላችሁ ታነባላችሁ። ጎስትሉ ደግሞ ጂ ኦ በአንድ ላይ። ስለዚህ ጎብሎ ሲጠራ ጂ ኦ ይሆናል ማለት ነው። ስለዚህ ገ ፊደል ይህን ይመስላል። እስካብረን ንቁጠረው ገ ጉ ጊ ጋ ጌ ግ ጎ ነው ማለት ነው። እንግዲህ ገን ፊደል በእንደዚህ ከየታችሁታል ማናት ጂ መጀመሪያ ጅን ጅን እየጻፋችሁ አናባቢዎቹ ደግሞ የመጀመሪያዋ ኤ ትሆናለች። ሁለተኛዋ ዩ ሶስተኛዋ አይ የምትለዋ አራተኛዋ ደግሞ ኤ ነች አምስተኛው አሁንም ኤ ስድስተኛው፣ አናባቢ የለውም፣ የመጨረሻው ኦ ነው፣ አናባቢ ማለት ነው። ግን ጂ ፊደሎች አሉ። ስለዚህ እንደ ገ የምትጠራዋ ጂ ናት ማለት ነው። ይህን ከያዛችሁ ገን ፊደል አውቃችኋል ማለት ነው። እንደዚህ በማድረግ ማወቅ ትችላላችሁ። ኦኬ። አሁን ደግሞ ከገ ፊደል ቀጥላ ጠናት፣ ጠን ደግሞ እናያለን። ጠ በአማርኛው ማለት ነው። ጠ ልክ እንደ ቲ ፊደል ልክ እንደ ጠ ነው የምትጠራው ማለት ነው። ቲ እና ኢ በአንድ ላይ ሆነው ማለት ነው። ስለዚህ ጠ ብላች ስጠሩ ይቺ ቲ ፊደል እና ኢ በአንድ ላይ ሲመጡ ጠ ትሆናለች። ጡ ስንል ደግሞ ቲ ዩ ይሆናል ማለት ነው። ጢ ስንል ቲ አይ ይሆናል። ጣ ስንል ቲ ኤ ይሆናል። ጤ ስንል ደግሞ ቲ ኢ ይሆናል ማለት ነው። ጥ ስንል ት ብቻ ይሆናል። ቴ ብቻ ትሆናለች። የመጨረሻው ጦ ስንል ደግሞ ቲ ኦ ይሆናል ማለት ነው። ስለዚህ እንደ ጠ የምትጠራዋ ቲ የምትለዋ ፊደል ናት። ቲ የምትለዋ ፊደል እንደ ጠ ትጠራለች ማለት ነው። ይህን በደንብ በመያዝ ኤችን ፊደል ስታገኙ ጠ ብላችሁ መጥራት ነው። እንደ ተም እንደ ጠም ነው የምትነበብ። ከላይ እንደ በተ ፊደል ተሰራ አለ እሱን ማየት ትችላላችሁ። ጠም ተም ተብሎ ትጠራለች ማለት ነው። ቲ የምትለዋ ፊደል ጠንም ትሆናለች፣ ተንም ትሆናለች ማለት ነው። ስለዚህ ጠ ብለን እንጥረው። ጠ ጡ ጢ ጣ ጤ ጥ ጦ ብላችሁ ትይዙት አላችሁ። ማነው ኦኬ። አሁን ማንና ማን ያየን? ገንና ጠን ማለት ነው። ገንና ጠን ያየን። እንግዲህ እንግሊዘኛው ቲኢ ልክ እንደ ጠ ነው የሚጠራ ብያችኋለሁ። ይሄ አናባቢዎቹ ያው ሁለተኛ ፊደል ነው የሚያስነብቡት ዩ ዩ የሚሉት ናቸው። ሶስተኛው ፊደል ደግሞ አይ አይ የምትለዋ ናት። አራተኛዋ ኤ የምትለዋ የምታናብብ፣ አምስተኛዋ ደግሞ ኤ የምትለዋ የማታናብብ ማለት ነው። ይህን በመያዝ ማወቅ ትችላላችሁ። ማነው ፊደሉን አሁን ደግሞ ከጠፊ ተቀጥሎ ጨና ጨን ደግሞ እንቆጥራለን። እንደ ጨ የምትጠራዋ ሲ እና ኤች ባንድ ላይ እንደ ጨ ይጠራሉ ማለት ነው። እንደ ጨ ቢጠሩት ሲ ኤች ኢ በአንድ ላይ እንደ ጨ፣ ጩስን ደግሞ ሲ ኤች ዩ እንደ ጩ ይጠራል። ሶስተኛዋን ጭ ስንል ደግሞ ሲ ኤች አይ እንደ ጭ ይጠራል። ኦኬ አራተኛዋ ደግሞ ጫ የምትለዋ ሲኤች ኤ ማለት ነው። ሲኤች ኤ እንደ ጨ ይጠራል ጬ ሲሆን ደግሞ ሲኤች ኢ ልክ እንደ ጬ እንደ አምስተኛው ማለት ነው። ጬ ስንል ደግሞ ሲኤች ብቻ ይኸው፣ አናባቢ የለውም። ስድስተኛው አናባቢ የለውም ብያቸዋለሁ ሁሉም ማለት ነው። መጨረሻው ደግሞ ሲኤች ኦ ልክ እንደ ጮ ይጠራል ማለት ነው። ስለዚህ እነዚህ ሁለት ፊደሎች ሲኤች በአንድ ላይ ሲመጡ ማን ብለው ነው የሚጠሩት? ጬ ተብለው ነው የሚጠሩት ነው። ስለዚህ ጨ፣ ጩ፣ ጪ፣ ጫ፣ ጬ ጭ ጮ ብላችሁ መያዝ። እነዚህን እንደ ጭ ነው የምትቆጥሯቸው ማለት ነው። ከዚያ ማንበብ ትችላላችሁ። ዋናው አሁን መጀመሪያ አማርኛውን በደንብ ማየት ከዚ፣ አናባቢዎቹን ማየት ቫውሎቹን ማለት ነው። ከዛ በኋላ ማንበብ ትችላላችሁ ማለት ነው። እንደዚህ ያረጋችሁ መለማመድ አለባችሁ። ኦኬ። አሁን ደግሞ ከጨ ፊደል ቀጥላ ያለችዋ ጠ የምትለዋን ፊደል እናያለን። እቺ ደግሞ ጠ ነው የምትባለው፣ ይው በአማርኛው ታውቁታላችሁ። ጠ የምትለዋ ፒኢ ልክ እንደ ጠ ይጠራ ማን ነው። ጦ ስንል ደግሞ ፒ ዩ ልክ እንደ ፑ። ፒ ስንል ደግሞ ፒአይ ልክ እንደ ሶስተኛዋ እንደ ፒ ማለት ነው። ጳ ስንል ደግሞ ፒኤ ልክ እንደ ጳ ይጠራል። ጴ ስንል ደግሞ ፒኢ ልክ እንደ አምስተኛዋ ማለት ነው። ጵ ስንል ፒ ብቻ አናባቢ የለውም ማለት ነው። ጶ ስንል ደግሞ ፒኦ በአንድ ላይ እንደ ፖ ይጠራል ማለት ነው። እንደዚህ በማድረግ መያዝ አሁን የው እንደዚህ ማለት ነው። ፖ ጲ፣ ጳ፣ ጴ፣ ፒ፣ ፖ ብላችሁ የምትጠሩት ይህንን ልክ ፒ የምትለዋ ልክ እንደበጠራላችሁ ማለት ነው። አናባቢ ሁሉ ጨምራችሁ ማለት ነው። ኦኬ። ከቀጥሎ ደግሞ ጻናት ጻን ደግሞ ያለን ይሄው በአማርኛ እቺ የምትባለው በእንግሊዝኛው ደግሞ ቲ በአንድ ላይ ሆነው እንደዛ ሁለቶች ማለት ነው ዳብል ቲና ኤስ በአንድ ላይ ሆነው እንደ ጸ ነው የሚነበቡት ማለት ነው። ኦኬ ጹ ሲሆን ደግሞ ቲኤስ ዩ ልክ እንደ ጹ ይጠራል። እንደ ሶስተኛዋ እንደ ጺ ደግሞ ቲኤስ አይ ይሆናል ማለት ነው። እንደ አራተኛዋ እንደ ጻ ቲኤስ ኤ ይሆናል ማለት ነው። እንደ አምስተኛዋ ቲኤስ ኤ ልክ እንደ አምስተኛዋ እንደ ጼ ይሆናል። እንደ ጽ ደግሞ ቲኤስ ብቻ፣ እንደ ጾ ደግሞ ቲኤስ ኦ ይሆናል ማለት ነው። ይህን በማየት ማወቅ ትችላላችሁ። እንቁጠረው ፀ፣ ሱ፣ ፂ፣ ፃ፣ ፄ፣ ፅ፣ ጾ ብላችሁ መያዝ ነው ማለት ነው። እንግዲህ እንደነገርኳችሁ ቲኤስ ልክ እንደ ፀ ይጠራሉ። አናባቢዎችም ደግሞ በደንብ በማየት እንደ ጸ ምትጠራ ቲኤስ አናባቢዎችን ይዛ ነው ያው ማለት ነው። ኦኬ ቀጥላ ከፀ ቀጥላም ያው በአማርኛው እንደምታውቁት ከተከታተለ ያለችሁ አምሳ ነው የምትባል እች ጸ ነው የምትባል አሁንም እችንም እንደዛ ነው የምቆጥርላችሁ፣ ጸ ጹ ጺ ጻ ጼ ጽ ጾ ብላችሁ መያዝ ያው ከዚች ጋር ተመሳሳይ ስለሆኑ ብዬ ነው የቆጠርሁላችሁ። ዝም ብዬ ሳላብራራ የቆጠርሁላችሁ እችኛዋን ስላሳየዋችሁ ይችና ይች ፀ ፀ በአማርኛው በቅርጽ የተለያዩ በድምጽ ተመሳሳይ ናቸው። በእንግሊዘኛ ግን በቅርጽም በምንም ተመሳሳይ ነው የሚሆነው ማለት ነው። አይለያይም። ስለዚህ የላይኛውም ፀናት ይችም ፀናት ማለት ነው። ሁለቶችም ፀ ናቸው ማለት ነው። ኦኬ፣ ከፀ ቀጥላ ፈናት ፈን ደግሞ እኒ እቺ ፈ በአማርኛው ማነው ነው ፈ እንደ ፈ የምትጠራ ደግሞ ኤፍ የምትለው ናት። ኤፍ ኢ። መጀመሪያ የአማርኛ በእንግሊዘኛ ይህን ፊደሉን ለማወቅ ኤቢሲዲን ከኤ እስከ ዜድ ማወቅ አለባችሁ፣ መጀመሪያ ማለት ነው። ከኤ እስከ ዜድ ድረስ ኤቢሲዲን ከቆጠራችሁ በኋላ ነው አማርኛ በእንግሊዘኛ ማወቅ የምትችሉት። እሱን ደግሞ ካላወቃችሁ ከዚህ ጋር ማወቅ አትችሉም ማለት ነው። እሱንም የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ ቻናሉ ጋር። እሺ፣ እንደ ፈ የምትጠራው ኤፍ ኢ እንደ ፈ ትጠራለች ማለት ነው። ፉ ደግሞ ኤፍ ዩ፣ ፊ ኤፍ አይ፣ ፋ ኤፍ ኤ፣ ፌ ኤፍ ኢ፣ ፍ ብቻዋን እንደ ኤፍ ብቻዋን እንደ ፍ ትጠራለች ማለት ነው። ፎ ደግሞ ኤፍ ኦ ይሆናል ማለት ነው። ስለዚህ ፈ የሚባለው ይሄን ይሆናል ማለት ነው። አናባቢዎችን እንደነገርኳቸው የመጀመሪያዋ የመጀመሪያው ኤ የምትለዋ ናት። ሁለተኛዋ ዩ ዩ የሚለው ነው። አራተኛው ደግሞ አይ የምትለዋ ናት። አምስተኛዋ ኤ አራተኛዋ ኤ ነች። አምስተኛዋ ደግሞ ኤ ነች። ስድስተኛ አናባቢ የለም። የመጨረሻ የመጨረሻው ኦ ነው ማለት ነው። የሚያናበበው ይሄንን በማየት መለየት ትችላላቸው ፈ ፉ ፊ ፋ ፌ ፍ ፎ ብላችሁ መቁጠር ነው ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። ኦኬ። ከፈቀጥሎ ማነው? ከፈቀጥሎ ፐ ነው የመጨረሻው ፊደል ማለት ነው። ይህና ያለን ፐ የምትለዋ ማለት ነው። ፐ እሺ። እንደ ፐ የምትጠራዋ ከላይ ጠ ብዬ እንደጠራኋት ነው። የጠ ፊደል እና የፐ ፊደል በእንግሊዝኛው ተመሳሳይ ነው የሚሆነው። ስለዚህ ፒ ኢ ልክ እንደ ፐ ነው የሚጠራው። ፒ ዩ ደግሞ እንደ ፑ? ፒአይ ልክ እንደ ፒ ፒኤ ልክ እንደ ፓ ይሆናል። ፒኢ እንደ ፔ እንደ ፕ ደግሞ ፒ ብቻዋን እንደ ፖ ደግሞ ፒኦ ይሆናል ማለት ነው። ስለዚህ እንደ ፐ የምትጠራዋ ከላይ ጰም ብዬ ጠራኋትኝ ከዚህጋም እንደ ፐም ትጠራለች፣ እንደ ጴም ትጠራለች ማለት ነው። የጴ እና የፐ በእንግሊዘኛው ተመሳሳይ ከሆነልን ማለት ነው። ስለዚህ ፐ ፑ ፒ ፓ ፔ ፕፖ ብላችሁ መቁጠር እንደዚህ በማድረግ መለማመድ ማለት ነው። ይህን ይመስል ነበረ የዛሬ የቪዲዮ ከተመቻችሁ ላይክ እና ሸር በማድረግ ተከታተሉት። በተለይ ፊደል አማርኛ ፊደል የምትችሉ እንግሊዘኛውን ደግሞ ኤቢሲ ድን ቆጥራችሁ ከጨርሳችሁ በኋላ አማርኛ በእንግሊዘኛ ማንበብ ለምትፈልጉ ይህንን በማወቅ ነው ማንበብ የምትችሉት ማለት ነው። መጀመሪያ ይህንን በደንብ አድርጋችሁ ከተከታተላችሁ በኋላ አማርኛ በእንግሊዝኛ ቴክስት ለመጽሐፍና ለአንዳንድ ነገር ይጠቅማችኋል። ከተመቻቸው፣ ላይክ ሸር ያደረጋችሁ ተከታተሉ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከመጣ ሰላሙኑ ቻው።